ምዕራፍ 27 የመሠዊያው አሠራር። ርዝመቱ አምስት ክንድ ወርዱም አምስት ክንድ መሠዊያን ከማይነቅዝ እንጨት አድርግ፣ አራት ማዕዘንም ይሁን፣ ከፍታውም ሶስት ክንድ ይሁን። በአራቱም ማዕዘን ቀንዶችን ታደርጋለህ፣ ቀንዶቹ ስረ ወጥ ይሁኑ። በናስም ለብጣቸው ለመሠዊያው ክዳን ስራለት መሸፈኛውን ጽዋዎችን የስጋ ሜንጦዎቹን የእሳት መጫሪያዎቹንም አድርግ ዕቃውንም ሁሉ ከናስ አድርግ ለመሠዊያውም እንደ መረብ ሆኖ የተሰራ የናስ መከታን አድርግለት ለመከታውም አራት የናስ ቀለበት በአራት ማዕዘን አድርግለት። መከታውም እስከ መሠዊያው እኩሌታ ይደርስ ዘንድ ከመሠዊያው እርከም በታች አኑረው። ለመሠዊያውም ከማይነግዝ እንጨት መሎጊያዎችን እሰርተ በና አስለብጣቸው። መለጊያዎቹም በቀለበቶች ውስጥ ይግቡ። መሠዊያውንም ስትሸከሙ መለጊያዎቹ በመሠዊያው በሁለት ወገን ይሁኑ። ሰሌዳውም ፍልፍል ይሁን። በተራራው እንዳሳየውም ምሳሌ እንዲሁ አድርግ። የቤተ እግዚአብሔር አደባባይ ለድንኳኑም አደባባይ ሥራ፣ ከጥሩ በፍታ የተሰሩ የአደባባይ መጋረጃዎችን በደቡብ በኩል ይሁኑ። የአንዱም ወገን ርዝመት መቶ ክንድ ይሁን። ከናስ የተሠሩ ሀያ ምሶሶዎችና ሀያ እግሮች ይሁኑለት። የምሶሶዎቹም ኩላቦችና ዘንጎች የብር ይሁኑ። እንዲሁም በሰሜን ወገን መቶ ክንድ ርዝመት ያላቸው መጋረጃዎች ከናስ የተሠሩ ሀያ ምሶሶዎች ሀያም እግሮች ይሁኑ። ለምስሶዎችም በብር የተለበጡ ጉላቦችና ዘንጎች ይሁኑ። በምዕራብ ወገን ለአደባባዩ ስፋት አምሳ ክንድ ርዝመት ያላቸው መጋረጃዎች ዐሥር ምስሶዎች ዐሥርም እግሮች ይሁኑለት። በምሥራቅ ወገን የአደባባዩ ስፋት አምሳ ክንድ ይሁን ምስሶዎችም ዐሥር እግሮቹም ዐሥር ይሁኑ። በአንድ ወገን የመጋረጃዎቹ ርዝመት ዐሥራ አምስት ክንድ ይሁን። ምሰሶዎቹም ሦስት እግሮቹም ሦስት ይሁኑ። በሌላውም ወገን የመጋረጃዎቹ ርዝመት ዐሥራ አምስት ክንድ ይሆናል። ምሰሶዎቹም ሦስት እግሮቹም ሦስት ይሁኑ። ለአደባባዩ ደጅም ከሰማያዊ ከሐምራዊም ከቀይም ግምጃ፣ ከጥሩ በፍታም በጥልፍ አሰራር የተሰራ ሃያ ክንድ መጋረጃ ይሆናል። ምሶሶቹም አራት እግሮቹም አራት ይሆኑ። በዙሪያውም ያሉ የአደባባዩ ምሶሶዎች ሁሉ በብር የተለበጡ ይሆኑ። የብርም ክባሶች የናስም እግሮች ይሁኑላቸው። የአደባባዩ ርዝመት በየገጹ መቶ ክንድ ስፋቱም በየገጹ አምሳ ክንድ ይሁን። የመጋረጃውም ከፍታ አምስት ክንድ ይሁን። መጋረጃውም ከጥሩ በፍታ እግሮቹም ከናስ የተሠሩ ይሁኑ። ለማገልገል ሁሉ የድንኳኑ ዕቃ ሁሉ፣ አውታሮቹ ካስማዎቹም ሁሉ፣ የአደባባዩ ካስማዎች ሁሉ የናስ ይሁኑ። የመብራት ዘይት። አንተም መብራቱን ሁል ጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው። በምስክሩ ድንኳን ውስጥ በቃል ኪዳኑ ታቦት ፊት ካለው መጋረጃ ውጪ አሮንና ልጆቹ ከማታ እስከ ማታ ድረስ በእግዚአብሔር ፊት ያብሩት። በእስራኤል ልጆች ዘንድ ለልጅ ልጃቸው የዘላለም ሥርዓት ይሁን